ሰላም የዩቲዩብ ቤተሰቦች፣ እንዴት ናችሁ? እንኳን ወደዚህ አስደናቂ የቀጥታ ስርጭት በሰላም መጣችሁ። ለማታውቁኝ ፍቃድ ይባላለሁ። ዛሬ እንደ ስርጭቱ ሰዓት አብራችሁኝ ቆዩ፣ ምርጥ ጊዜ እናሳልፋለን። ዛሬ እጅግ በጣም አስፈላጊና ህይወት ቀያሪ ርዕስ ይዤላችሁ ቀርቤያለሁ። በ30 ቀናት ውስጥ ህይወትን የመቀየር ሚስጥር! እነሆ በትክክል ሰምታችኋል አይደል? ብዙዎቻችን የህይወታችን የተወሰነ ክፍል የተሻለ ማድረግ እንፈልጋለን። ምናልባት ክብደት መቀነስ፣ አዲስ ነገር መማር፣ ገንዘብ መቆጠብ፣ ወይም ከሰዎች ጋር ያለን ግንኙነት ማሻሻል እንፈልግ ይሆናል። እነዚህ ሁሉ ነገሮች ቀላል የሚመስሉ ቢሆንም የት እንደምንጀምር ወይም እንዴት በተሳካ ሁኔታ እንደምናደርጋቸው ግራ ሊገባን ይችላል። ዛሬ በሰላሳ ቀናት ውስጥ እንዴት ለውጥ ማምጣት እንደምንችል በጥልቀት እንመለከታለን። ይህ ማለት በአንድ ወር ውስጥ ሁሉም ነገር በአስማት ተለውጦ ፍጹም ትሆናላችሁ ማለት አይደለም። ይልቁንም ቋሚና ዘላቂ ለውጥ የሚያመጡ ልማዶችን የመገንባትና የአስተሳሰብ ለውጥ የምናመጣበት መንገድ ነው። እነዚህ ሰላሳ ቀናት ለትልቅ ለውጥ በር የሚከፍቱላችሁ የመነሻ ነጥብ ይሆናሉ። ስለዚህ እስክናጠናቅቅ ድረስ አብራችሁን ቆዩ፣ ምክንያቱም ዛሬ የማጋራችሁ እያንዳንዱ ነጥብ የህይወታችሁን ምዕራፍ ሊቀይር ይችላል ዛሬ የምናገራቸው ነገሮች ከዚህ በፊት ያልሞከራችኋቸውና የሚሰራ ልምድ ላይ የተመሰረቱ ናቸው እስኪ ወደ ዋናው ነጥብ እንግባ ክፍል አንድ ግብ ማውጣት የለውጥ መነሻና እርካታ ወዳጆቼ ማንኛውም ጉዞ የሚጀመረው ከመጀመሪያው እርምጃ ነው የህይወት ለውጥ ጉዞም የሚጀመረው ግልጽ ግቦችን በማውጣት ነው ብዙ ጊዜ መቀየር እፈልጋለሁ እንላለን። ግን ምንን? እንዴት? መቼ? እነዚህ ጥያቄዎች ግልጽ መሆን አለባቸው። ህይወትዎን የትኞቹ ዘርፎች ላይ ማሻሻል እንደሚፈልጉ ይወስኑ። ምናልባት ጤናዎ ሊሆን ይችላል። ወይም የገንዘብ ሁኔታዎ፣ ግንኙነትዎ፣ ወይም ደግሞ የግል እውቀትዎና ክህሎትዎ ሊሆን ይችላል። ስለዚህ የመጀመሪያውና ወሳኙ ምሰሶ ግልጽና ተጨባጭ ግቦችን ማውጣት ነው። ግቦቻችሁ ስማርት መሆናቸውን አረጋግጡ። ይህ ስማርት ምህጻረ ቃል ነው እና የሚከተሉትን ያካትታል። ኤስ ማለት ስፔሲፊክ ነው፣ ግልጽ የሆነ ግባችሁ በትክክል ምን እንደሆነ ይግለጹ። ክብደት መቀነስ ሳይሆን በ30 ቀን ውስጥ 3 ኪሎ ግራም ክብደት መቀነስ የሚለው የበለጠ ግልጽ ነው። ወይም መጽሐፍ ማንበብ ሳይሆን በቀን 15 ደቂቃ መጻፍ ማንበብ ብሎ መግለጽ። ግልጽ ካልሆነ የት እንደምትሄዱ አታውቁም። ኤም ማለት ሜዥረብል ሊሳካ የሚችል ግባችሁ፣ መሳካቱን በምን ትለካላችሁ? ክብደት ከሆነ በኪሎግራም፣ ገንዘብ ከሆነ በብር መጠን፣ መጻፍ ከሆነ ባነበባችሁት ገጽ። መለኪያ ከሌለ ግስጋሴያችሁን ለማወቅ ይከብዳል። ኤ አቼብል ሊደረስበት የሚችል ግቡ ምክንያታዊ እውን ሊሆን የሚችል ነው። 30 ኪሎ ባንድ ወር ውስጥ መቀነስ እውን ላይሆን ይችላል፣ ግን ሶስት ኪሎ ሊሆን ይችላል። የሚቻለውን ነገር ማቀድ ተስፋ እንዳንቆርጥ ይረዳናል። አር ማለት ሪሊቫንት አግባብነት ያለው ይህ ግብ ለእናንተ በእውነት አስፈላጊ ነው። ሕይወታችሁን ለማሻሻል ይረዳል። የምትጥሩለት ነገር ከውስጣዊ እሴቶቻችሁ ከውስጣዎች ሴቶቻችሁ ጋር የሚጣጣም መሆኑን ያረጋግጡ ቲ ማለት ታይም ባውንድ በጊዜ የተገደበ ግቡን የምታሳኩበት የጊዜ ገደብ አለው በዚህ አጋጣሚ የእኛ ጊዜ 30 ቀናት ነው የጊዜ ገደብ መኖሩ ተነሳሽነትን ይሰጣል እና ትኩረታችንን ይጨምራል ምሳሌ ላቀርብላችሁ ለጤና በቀን 30 ደቂቃ በእግር መሄድ ወይም በሳምንት 3 ጊዜ ስፖርት መስራት ገንዘብ ከሆነ በቀን 50 ብር መቆጠብ ወይም በቀጣይ 30 ቀናት ውስጥ አንድ አዲስ የገቢ ምንጭ መፈለግ ግንኙነት ከሆነ በሳምንት ሁለት ጊዜ ወላጆችን ወይም ወንድም እህትን በስልክ ማውራት የግል እድገት በቀን 15 ደቂቃ የሚያነቃቃ መጽሐፍ ማንበብ ወይም አዲስ የሶፍትዌር ክህሎት መማር አሁን ኑ እስቲ አስቡ በቀጣይ 30 ቀናት ውስጥ በትክክል ምንን መለወጥ እፈልጋለሁ ወረቀትና እስክሪብቶ አዘጋጁ እና አሁኑኑ ጻፉ። የጻፋችሁት ነገር የለውጥ ጉዟችሁን ይጀምራል። ይህ ካርታ የት እንደምትሄዱ በትክክል ያሳያችኋል። ክፍል ሁለት፣ የአስተሳሰብ ለውጥ፣ የውስጥ ኃይልና ነዳጅ። አስቡት፣ የውጭ ለውጥ ሁሉ የሚጀምረው ከውስጥ ነው። ሁለተኛውና እጅግ በጣም ወሳኙ ሚስጥር አስተሳሰብ ለውጥ ነው፣ ማይንደስት ሽፍት ነው። አምሮአችንን፣ ሐሳባችንንና ድርጊታችንን እና ውጤታችንን ይቆጣጠራል። አልችልም ካልን በእርግጥም አንችልም። ይከብደኛል ካልን ይከብደናል። እችላለሁ ካልን ግን የሚያቆመን የለም። አእምሮአችንን አዎንታዊ በሆነ መንገድ ማስተካከል ለስኬት ወሳኝ ነው። አዎንታዊ አስተሳሰብ፣ ፖዘቲቭ አፎርሜሽን፣ ይህ የአእምሮ ምግብ ነው። በየቀኑ ጠዋት፣ በተለይ ከመተኛታችሁ በፊት እና ከእንቅልፋችሁ ስትነሱ በመስታወት ፊት ቁማችሁ እኔ ብቁ ነኝ፣ እኔ ጠንካራ ነኝ፣ ይህን ለውጥ ማምጣት እችላለሁ፣ እኔ ስኬታማ ነኝ የመሳሰሉ አዎንታዊ ሐሳቦችን በራስ መተማመን ይድገሙ። እነዚህን ቃላት የአእምሯችሁን ፕሮግራም ይቀይራሉ እና ለስኬት ያዘጋጇችኋል። ከጊዜ በኋላ የማታምኑት ነገር እንኳን እውነት ሆኖ ይሰማችኋል። ምስጋና በየቀኑ ቢያንስ ለሶስት ነገሮች አመስጋኝ ሁኑ። ምንም ያህል ትንሽ ቢሆንም፣ ምናልባት ዛሬ ከጨለማ ወደ ብርሃን ላነጋልን ፈጣሪ፣ ለነጻ እስትንፋሳችሁ፣ ለምትወዷቸው ሰዎች ወይም ለቆማችሁበት መሬት። ይህ ልምምድ በአዎንታዊ ነገሮች ላይ እንድታተኩሩ ያደርጋል እና አዎንታዊነት ደግሞ አዎንታዊነትን ይስባል። ደስታን ትስባላችሁ መልካም እድልን ትስባላችሁ። ውድቀትን እንደ ትምህርት መውሰድ፣ ስህተቶች የህይወትና የለውጥ ጉዞ አካል ናቸው። ሲሳሳቱ ተስፋ ይቁረጡ። ከስህተቶቻችሁ ተማሩ እንዲሁም ወደፊት ቀጥሉ። እያንዳንዱ ውድቀት አዲስ ዕድል አለው። ወደኩ ሳይሆን አዲስ መንገድ ተማርኩ በሉ። ውድቀትን መጨረሻ ሳይሆን ለበለጠ ጥንካሬ እና ጥበብ የሚወስድ ደረጃ ነው። ክፍል 3 አዳዲስ ልማዶችን መገንባት የዕለት ተዕለት ድርጊቶች እና ዘላቂ ለውጥ። ወደ ሶስተኛው ሚስጥር እንሄድ። ግብ አወጣን፣ አስተሳሰባችን አስተካከል። አሁን ደግሞ አዳዲስ ልማዶችን መገንባት አለብን። ሕይወታችንን የሚመሰረተው በዕለት ተዕለት የምንሰራቸው ድርጊቶች ላይ ነው። የምታደርጉት እያንዳንዱ ትንሽ ነገር የወደፊት ህይወታችሁንን ይቀርጻል። በትንሽ ጀምር፣ ስታርትስሞል። በአንድ ጊዜ ብዙ ነገር ለመለወጥ አይሞክሩ። ይህ በጣም የተለመደ ስህተት ነው። ለምሳሌ በቀን 15 ደቂቃ መጽሐፍ ማንበብ ከፈለጉ በመጀመሪያው ቀን አምስት ደቂቃ ማንበብ ይጀምሩና ቀስ በቀስ ይጨምሩ። ትንሽ ነገር በየቀኑ መስራት ትልቅ ለውጥ ያመጣል የሚለውን አስቡ። በቀን አንድ ፑሻፕ በመስራት ይጀምሩና በቀጣዩ ቀን ሁለት ያድርጉ። ቋሚነት ቁልፍ ነው። ኮንሲስተንሲ ኢዝ ኪ። ምን ያህል ትንሽ ቢሆን በየቀኑ ያንን አዲስ ልማድ ይለማመዱ። ሰላሳ ቀናት ለልማድ መገንባት ወሳኝ ጊዜ ነው። በዚያ ጊዜ ውስጥ ተለማመዱ የሕይወታችሁ አካል ይሆናል። እንደ ጥርስ መፋቅ፣ እንደ ምግብ መብላት የዕለት ተዕለት ተግባራችሁ ይሆናል። ልማድ የመፍጠር ዑደት ሀቢት ሎፕ ይህ በጣም ጠቃሚ ፅንሰ ሀሳብ ነው። ልማዶች የሚሰሩት በሶስት ደረጃዎች ነው። ምልክት፣ ልማዱን የሚቀሰቅስ ነገር፣ ለምሳሌ ስፖርት ለመስራት የለበሱ ልብስ ማየት ወይም ጠዋት ቡና ሲጠጡ መጽሐፍ ማንበብ። ድርጊት፣ ራሱ ልማዱ፣ ለምሳሌ ስፖርት መስራት፣ መጽሐፍ ማንበብ። ልማዱን ሲያጠናቅቁ የሚሰማው ጥሩ ስሜት ወይም ለራስዎ የሚሰጡት ሽልማት ይህ አእምሯችሁን የደስታ ሆርሞን ይጨምራል እና ልማዱን ካደረጋችሁት እንድትሰሩ ያነሳሳችኋል። ለምሳሌ ከስፖርት በኋላ የምትወዱት ሙዚቃ ማዳመጥ ወይም ትንሽ እረፍት መውሰድ። መጥፎ ልማዶች በኃይል ለማስወገድ ከመሞከር ይልቅ በአዎንታዊ ልማዶች ለመተካት ይሞክሩ። ለምሳሌ ምሽት ላይ ብዙ ጊዜ ቴሌቪዥን የምታዩ ከሆነ ያንን ጊዜ በመጽሐፍ ማንበብ፣ ስፖርት በመስራት፣ አዲስ ነገር በመማር ወይም ከቤተሰብ ጋር ጊዜ በማሳለፍ ይተኩት። ይህ ከባድ ሊመስል ይችላል፣ ግን ለመጀመር አንድ ውሳኔ ብቻ ነው የሚያስፈልገው። ክፍል አራት የድጋፍ ስርዓት ግምገማ እና የመጨረሻ መልእክት። ወዳጆቼ፣ የመጨረሻው ግን ወሳኙ ሚስጥር የድጋፍ ስርዓት መፍጠርና ራስን መገምገም ነው። ብቻችሁን አይደላችሁም። ይህ ጉዞ ከሌሎች ጋር ሲሆን የበለጠ ቀላል ይሆናል። ድጋፍ ሰጪ አካባቢ። ዓላማዎትን የሚደግፉ ጓደኞች፣ ቤተሰብ ወይም አማካሪ ያገኙ። ከሚያከስሯችሁ ሰዎች ራቁ። አዎንታዊ አስተሳሰብ ካላቸው ሰዎች ጋር ጊዜ ያሳልፉ። ከነሱ ተማሩ። የነሱ ጉልበት በእናንተ ላይ ይንጸባረቃል። አካባቢውን ያስተካክሉ። ግቦቻችሁን የሚያስታውሷችሁ እና የሚያበረታቷችሁ አካባቢ ፍጠሩ። ለምሳሌ ጤናማ ምግቦች በኩሽናችሁ ውስጥ ይኖሩ፣ የስፖርት ልብሳችሁ ዝግጁ ይሁኑ፣ የጥናት ቦታችሁ የተስተካከለ ይሁን። አካባቢያችሁ ስኬትን እንዲደግፍ አድርጉ። መረጃን ይፈልጉ። ስለ ግቦቻችሁ የሚያግዙ መጻሕፍትን ያንብቡ፣ ብሮድካስትን ያዳምጡ፣ አነቃቂ ቪዲዮዎችን ይመልከቱ። ዕውቀት ኃይል ነው። ከእውቀት ጋር ኃይል አላችሁ። በየሳምንቱ ራስን መገምገም፣ በሳምንት አንድ ጊዜ በተለይ በሳምንቱ መጨረሻ ምን ያህል እንደተራመዳችሁ፣ ምን ፈተናዎች እንዳጋጠሟችሁና ምን ማስተካከል እንዳለባችሁ አስቡ። የተሳሳታችሁበትን አጥብቃችሁ አትንቀፉ። ይልቁንም ከዚህ ምን ተማርኩ፣ በቀጣይ እንዴት ላሻሽል ብላችሁ ራሳችሁን ጠይቁ። ስኬቶቻችሁን አክብሩ። ማንኛውንም ትንሽም ቢሆን ለውጥ ስታመጡ ለራሳችሁ እውቅና ስጡ። ይህ የሰላሳ ቀን ጉዞ ትልቅ ጅምር ነው። ዛሬ የምትዘሩት ዘር የወደፊት ህይወታችሁን ይቀርጻል። ውሳኔ በእጃችሁ ነው። አሁኑኑ ይጀምሩ። ትናንትን መለወጥ አንችልም፣ ነገ ገና አልመጣም፣ ዛሬ ብቻ ነው። ዛሬ የምትወስኑት ውሳኔ ግን ነገን ይለውጣል። ለዚህ ደቂቃ አብራችሁ ለነበራችሁ ከልብ አመሰግናለሁ። ይህን ላይክ፣ ሼር በማድረግ ለሌሎችም እንዲደርስ አድርጉ። ጥያቄዎች ካሏችሁ በኮሜንት ላይ አስቀምጡ። እያንዳንዱ ጥያቄያችሁ ለእኔ አስፈላጊ ነው። ሁላችሁም ለውጥ ማምጣት እንደምትችሉ አምናለሁ። በቀጣይ በሌላ አስደናቂ ርዕስ እስከምንገናኝ መልካም ጊዜ። ቻው።